ልባሃት ለእግዚአብሔር ለዛ አምጻ እስከዚህች ሰዓት በእግዚአብሔር ፍጹም ሰላምታ እንደምናመሻችው። አሜን አሜን። የልቦናችንን ክፋት የኃጢአታችንን ብዛት ሳይመለከት በዚህ በተቀደሰ አውደ ምሕረት ስሙን ጠርተን እንድናመሰግነው ያሰባሰበን የቅዱሳን አምላክ እግዚአብሔር የተመሰገነ የተባረከ ይሁን። መብርሃን ወላዲተ አምላክ መድኃኔዓለም ኢየሱስ ክርስቶስ ባከበራት የክብር መጠን ስሟ የተመሰገነ የተባረከ ይሁን። ዛሬ እንደ እግዚአብሔር ቅዱስ ፍቃድ የምንማርበት የትምህርታችን ርዕስ የተራራው ስብከት በሚል ይሆናል። እንግዲህ በማቴዎስ ወንጌል ምዕራፍ አምስት እስከ ምዕራፍ ሰባት ድረስ ያለው የጌታ ኢየሱስ ክርስቶስ ትምህርት የተራራው ስብከት ወይም አባቶቻችን ከሰጠው ትምህርት አንጻር አንቀጸ ብፁዓን ብለው ይጠሩታል። ይሄ እንግዲህ የተራራው ስብከት የሚል ስም የተሰጠው ጌታ ኢየሱስ ክርስቶስ ትምህርቱን የሚማሩትን አምስት ገበያ የሚከተሉትን አምስት ገበያ ሕዝብ ሰብስቦ ከከተማ አውጥቶ ወደ ተራራ ወስዶ ስላስተማራቸው ነው። እንግዲህ ዛሬ እንደእግዚአብሔር እግዚአብሔር ፍቃድ ይህንን ትምህርት ይህንን ጌታ ያስተማረውን ትምህርት ጠቅለል አድርገን ለማየት እንሞክራለን። ምስጢሩን ጥበቡን መድኃኒዓለም ይግለጽልን። የተራራ ስብከት ከምዕራፍ አምስት እስከ ምዕራፍ ሰባት ያሉትን ሀይለ ቃላቶች ስንደምራቸው አንድ መቶ አርባ አራት ጥቅስ የሆነው ነው። አንድ መቶ አርባ አራት ጥቅሶች ናቸው። እነዚህን ጥቅሶች ጭምጣቸውን ሰብስበን ለሶስት መክፈል እንችላለን። ትምህርቱ ከመሰጠቱ አስቀድሞ ጌታ ኢየሱስ ክርስቶስ በገዳመ ቆረንጦስ አርባ ቀንና አርባ ሌሊት ከቆመ ሳይቀመጥ፣ ከዘረጋ ሳያጥፍ ጠንተ ጠላታችንን ዳቢሎስን ድል የምንነሳበትን የጸሎትና የጾም ሕይወት አብነት ሊሆነ በገዳመ ቆረንጦስ ከቆየ በኋላ ወደ አገልግሎት ወጣ። ይህም ያስተምረን፣ ማንኛውም ስጋዊ መንፈሳዊ ተግባራችንን በጾም በጸሎት እንድንጀምር ነው። እግዚአብሔር ከፊት እንዲቀድመን፣ ነገሮችን እንዲያስተካክል፣ ለስራችን መከናወንን እንዲሰጠን፣ ፍሬያማ ሰዎች እንዲያደርገን፣ ከፊት እግዚአብሔር ካልቀደመ ዋጋ ስለሌለው። እግዚአብሔር ደግሞ በነገሮች ሁሉ ከእኛ ፊት የሚቀድመው በጸሎት ስንጠይቀው ነው። ሱባኤ ስንገባል መድህን ዓለም ኢየሱስ ክርስቶስ አገልግሎቱን የጀመረው በጾም በጸሎት ይኸውም በገዳመ ቆሮንቶስ ዲያብሎስን ድል ነስቶ ድል የሚነሳበትን መንገድ ፍኖት ከገለጠልን በኋላ ወደ ከተማ ወጣ። አዎ አደግድጎ በየመንደሩ እየዞረ የምሥራቹን ወንጌል ይሰብክ ነበረ። በዚሁም አጋጣሚ የታመሙ ሰዎች የወገባቸው የጎበጠውን፣ ለምጽ እየነደደባቸውን የሞቱትን ጭምር ጌታ በምሕረቱ እየዳሰሰ ሰዎችን አቋቸውን ሰዎች እየሰበሰበ በሕዝቡ መካከል ይዘዋወር ነበረ። ሰዎች ይሄንን አገልግሎቱን ሲያዩ ሊሾሙት ፈለጉና እንዴ ይሄማ ሳናርስ ስራ ሳንሰራ የግብርና ሥራችንን እንትጠ እንዲህም ያበላን ከሆነ ብንሾመ ምን አለ ብለው ለሾመት ተነሱ። መድኅን ዓለም ኢየሱስ ክርስቶስ ለዚህ ተግባር አልመጣምና በመካከላቸው ተለይቶ ሄደ። በዚህ የተነሳ ስሙ ባሕዛብ ከተማዎች ሁሉ ተሰማ። ለድሆች ያለው ፍቅር፣ ኃጢአተኞችን አለመናቁ፣ ከአንደበቱ የሚወጣው ጥዑም ቃል፣ ለሰዎች ያለው ጥልቅ ፍቅር፣ እኒህን ሁሉ አይተው ሰዎች ስለሱ ያወራሉ፣ ይመሰክራሉ። አንድ እኮ በናዝሬት ከተማ የሚኖር ነቢይ ተነስቷል። የነቢያት ቦታ የሆነ እነሱ ባለማየታቸው ዝናውን እንዲህ በወረደ መልኩ እንኳ ይገልጡ ነበረ። ያን ጊዜ ሲያስተምር ብዙ ህዝብ ተከተለው። አምስት ገበያ የሚያክል ህዝብ ተከተለው። አንድ ለህዝብ ነፃነት የሚታገል ሥጋዊ አርበኛ አሰሱን ገሰሱን ይዞ እንደሚወጣ በኋላ መንግሥቱ ላይ ሲቀመጥ ሽፍታውን ለይ፣ ኃጢአተኛውን ለይ፣ ለሕዝብ የማይጠቅም ጸባይ ያለህ ለይ ብሎ እንደሚናገረው መድህን ዓለም ኢየሱስ ክርስቶስ የተሰበሰቡትን አምስት ገበያ ህዝቦች ሊለያቸው፣ በትምህርት በቃለ ወንጌል ሊለያቸው ወደ ተራራ ይዟቸው ወጣ። ለምን ለምን ከተማ ላይ አልነገራቸው? ለምንድን ነው ከህዝቡ መካከል የለያቸው፣ ከዓለም ያራቃቸው ለምንድን ነው የሚል ጥያቄ ማንሳት ይገባል። ጫጫታ የሞላበት ከእግዚአብሔር ድምፅ ይልቅ የኑሯችንን እንጉርጉሮ የምንሰማበት ሰማበት ይቻለ ቃለ እግዚአብሔር እንዳንሰማ በብርቱ ጠፍራ ስለምት ይዘን መድን ዓለም ኢየሱስ ክርስቶስ ከዚህ ስርዓት ነጻ ያወጣል። ሰማዩ የሚቀርብበት ቦታ ላይ ዓለማዊ ሐሳባችንን በከተማ ቀብረን እንድንመጣ ስለፈለገ ወደ ተራራ ይዞን ወጣ። ወደ ተራራ ይዟቸው ወጣ። ከዛም ሲቀጥል አንድም ብለው አባቶቻችን እንደሚያስተምሩን በሲና ተራራ ለእስራኤላውያን ሕገ ወሪትን የሰጠው ሕግ የሰራው ሁኔ ላይ ሲሉ ወደ ተራራ ይዟቸው ወጣ። መጽሐፉ እንደሚነግረን ከቁጥር ሁለት ላይ አሁንም ከፍቶ አስተማራቸው። ድሮ አፉን አልከፈተም ነበር። በነቢያቱ በኩል በመሳፍንቱ በኩል በብዙ በአንድም በሌላም በሆነ መልኩ እግዚአብሔር ይናገር ነበረ። አሁን ግን ራሱ እግዚአብሔር ወርዶ አንደበቱን ከፍቶ ያስተምራል። አንደበቱን ከፍቶ አስተማራል። አሁን ያስተማረው ነቢያት አደሉ፣ ሐዋርያት ሊቃውንት አይደሉ፣ የሊቃውንት የሐዋርያት የነቢያት አለቃ የሁላችን ጌታ መድኃኔዓለም ኢየሱስ ክርስቶስ ነው። የሚናገር ጌታ ራይ የሩቅ ንግግር አይደለም። አሁን አፉን ከፍቶ አስተማራት። እንግዲህ ወልድ እግዚአብሔር ኢየሱስ ክርስቶስ መጥቶ ያስተማራትን ትምህርት የማይፈጽም ምን ያክል በደንዳና ነው? ምን ያክል ምክንያቱም፣ በመልእክተኛ አይደለም። ማን ሰምቶ በመልእክተኛ መልእክተኞቹን እንገድል የነበረን እኛ በቃሉ ሊፈውሰን መልኩን ሊያሳየን በአጭር ቁመት በጠባብ ደረት በስጋ ማርያም ተገልጦ ሊያስተምረን በመካከላችን ቁ ሳይልቀ አፉንም ከፍቶ አስተማራቸው እነዚህን አንድ መቶ አርባ አራት የአንቀጸ ብፁዓን ትምህርቶች ለሶስት መክፈል እንደምንችል ቅድም ተነጋግረናል። የመጀመሪያው የሚከፈለው አንቀጸ ብፁዓን ከማቴዎስ ወንጌል ምዕራፍ አምስት እስከ ከቁጥር 1 እስከ 12 ያለው ቃል አንቀጸ ብፁዓን ይባላል። ጌታችን በእግዚአብሔር ፊት ብፁዓን ስለሚያደርጉት ፍጹም ተግባራት ሲያስተምረን ዘጠኝ አብይ መልእክቶችን አስቀምጦልናል። ብፁዓን የሚባለው ማዕረግ የሚሰጠው በዋዛ በፈዛዛ አለመሆኑን ለብፅዕና የሚያበቁ ክርስቲያናዊ ተግባራትን ጠቅሷል። ይጠነቀቻ አሁን ማስተዋል ያስፈልጋል። በቀኝ ለመቆም የብፁዕና ተግባራችን ለመፈጸም ግዴታችን መሆንም ጭምር ነው። በዚህ ጌታ ኢየሱስ ክርስቶስ የሚነገረ ብዙዎቻችን ብፁዓን ለመሆን ልሩዳን ክቡራ ከቅዱሳን ተርታም ከና ቡነ ተክለ ሃይማኖት ጎን ከና አባንቶን ስም አይረግጋ ለመድረስ ብፁዓን የሚለውን ቃል ለመተግበር በሕይወታችን ስንፍና አዝንጭሎ አሁንም ይሄንን መንፈስ ለማነቃቃት ነው። ይሄ በውስጣችን የቦታውን የጽድቅ መንፈስ እንዲያንሰራራ ነው። ጌታ ኢየሱስ ክርስቶስ የተናገራቸውን ዘጠኝ ቃላት ዛሬ ማንስተን የምንማመረባቸው የመጀመሪያው የመጀመሪያው በመንፈስ ድሆች የሆኑ ብፁዓን ናቸው። በመንፈስ ድህነት ድሃ መሆን፣ በመንፈስ ራስን ዝቅ ዝቅ ማድረግ፣ በትህትና በእግዚአብሔር ፊት አይገባኝም ብሎ ማንኛውንም ነገር መፈጸም። እመቤታችን ወልድ እግዚአብሔር ኢየሱስ ክርስቶስን እንደምትወልድ ከተነገራት በኋላ ከሴቶች ሁሉ ንድ ክብርት ትሆን ቅዱስ ገብርኤል እያ እያደገደገ በፍርሃት ኖ ካናገራት በኋላ የባሪያውን ትህትና አምላክን እንደምትወልድ የተነገራት ሴት የባሪያውን ትትና እራሷን እኮ እመቤት ቤት ብን አልጠራችው። ከእለታት ባንደኛው ቀን በቤተ መቅደስ ውስጥ ስትኖር የዘወትር ተግባራት ከሆኑ ተግባሮቿ ከሆኑ አንዱ ነገር መጽሐፉን ቅዱስን አውጥታ የኢሳያስ መጽሐፍን ገልጣ ታነባለች። ብዙ እናቶች ሴቶች የዚህ ትክመት አለ ከእመቤታችን በእውነት ይህን በጎ ምግባር መማር አለ ቅዱሳት የእግዚአብሔርን ሐሳብ መመርመር በቅዱስ ቃሉ አማካኝነት ራስን መፈተሽ፣ በፊታችን ላይ ያለውን ጉድፍ አዎ በቃሉ አማካኝነት ማንሳት ያስፈልጋል። እመቤታችን ቅድስት ድንግል ማርያም የኢሳያስን መጽሐፍ ከብታ ስታለ ድንግል በድንግልና ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ትለዋለች የሚለው ኃይለ ቃል ላይ ደረሰ። በልቧ አንድ መሻች መጣ። አቤት ከዚህች ሴትስ ደርሼ እንጨት ሰብሬ ውሃ ቀድቼ ያገለግልኩ ባርነትም ምንም ምንም የሌለን ስሞንኛ ትል ሁሉ ጸጋ ያላት የሞላላት ዓለም በጽድቅ በተራቆተበት ዘመን የደስታ የምስራች የሰማችሁናት ባርነትን ተመኘች ሰውደኘትም በመንፈስ ድሆች ሆኑ ብፅዋል ባላቸው ነገር የማይኮሩ የማይመጣደቁ ሁሉ የእግዚአብሔር መሆኑ የገባቸው እነዚህ ሰዎች ናቸው መሌታችሁ እንዲሁም ነ ባሪያዋ አገልጋዩዋ ሁኜ ከእግሯ ስር ሆኖ ትሁት በሆኑ ሰዎች እግዚአብሔር ጸጋው ከጸጋ የሚራቆቱት ደግሞ ትሚተኞች ናቸው። እነሱ የእግዚአብሔር ልጆች ሳይሆን የዳሚሎስ ልጆች ናቸው። መሬታችን ጎበስ ስብላ ይህን መኞ ስትምን ለእናትነት ክብራቸው በቅድስና የተሸለመችውን እሷን ከአርያ ውሎ አባየ ለልጁ የምታምር ውብ የሆነች ሴት ውበቷ አዎ ስጋዌ ብቻ አልነበረም። መንፈሳዊ ውበት ያላት ልጁ ኢየሱስ ክርስቶስን በሷማየ ጸን እንዲያደርላ በመንፈስ ሮቹ ሁሉ ጸዋነት መልካቸውን አይተው ሀብት ንብረታቸውን አይተው መንፈሳዊ አገልግሎታቸውን አይተው የማይኮሩ ይሄ አይገባኝም፣ ይህ ኃጢአተኛንም ጌታ ቸር ስለሆነ ሰጠኝ እንጂ የማይሉ ሰዎች መንፈሳዊ ኪሳራ ውስጥ ናቸው። በመንፈስ ድሆች የሆኑ ብፁዓን ንዑዳን ክቡራን ናቸው። ሁለተኛው የሚያዝኑ ብፁዓን ናቸው። እዚህ ጋር ኃይለ ቃል ላይ ኢየሱስ ክርስቶስ ከመሳቅ ይልቅ ማልቀስን ህጋዊ አድርጓል። መድኃኔ ዓለም ኢየሱስ ክርስቶስ ለሰዎች እንዳለቀሰ በቅዱሳት መጻሕፍቱ ተመዝግቦ እናገኛለን። ሳቀ ግን የሚባል አንዱ ቦታ ላይ እናገኝ። የሚያዝኑ ብፁዓን ናቸው። ሀብት ንብረት ጎደለብኝ ወዳጅ ዘመድ የለኝም ብሎ የሚያዝምትን አይደለም። በኃጢአታቸው ምክንያት እንደ ዳዊት አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረት ብዛት መተላለፍ እንደምስስ ነው የሚያለቅሱ የልጆቻቸውን የጓደኞቻቸውን ኃጢአት አይተው ወደ ጥፋት መንገድ ስለሄዱ ስለ እነሱ እንደ ሳሙኤል የሚያለቅሱ ብፁዓን ናቸው። ሞተ ወልደ እግዚአብሔርን ግፈ ሰማይታትን እያሰሩ የሚያዝኑ የሚያለቅሱ የሚቆረቆሩ ከሳቃቸው ርቀው በአታቸውን ዘግተው የሚያለቅሱ ብፁዓን ናቸው። ንውዳ አንቱ። ሦስተኛው ደግሞ የዋሆች ብፁዓን ናቸው። የዋህነት ማለት ትርጉሙ ክፉን በክፉ አለመመለሱ ለሚሰድበን ሰው ስድምን አለመስጠት፣ ለሚረግመን ሰው እርግማንን አለመስጠት፣ ከክፉ ነገር አንደበትን መቆጠል፣ ከክፋት እራስን ተከልክሎ መኖር። የዋህ የሚባል ሰው ምን አይነት መሰላችሁ? ሞኝ ማለት አይደለም። የዋህ ማለት በአንድ መንገድ ሲሄድ ና በአንተ ብለው በጥፊ ሲደረግሙ ስለ ኢየሱስ ክርስቶስ ፍቅር ስለ ወንጌሉ ቃል ብሎ ግራውን የሚያዞሩ ነው።